በስሙ እየጠሩ አቡነ አብርሐም እንደዚህ እንደዚህ ክስ ልናደርግ ስንል ይህን ነገር ክስ አቋርጠውብናል ብሎ መናገሩ እንደኔ አግባብ አይመስለኝም። ምክንያቱም አቡነ አብርሐምን እስከማውቃቸው ድረስ በፊት ለፊት ቆሞ እኔን ገላችሁን ወደ ልጆች የምትሄዱ ብሎ የተናገሩ ናቸው። ጥይት ናዳ እየወረደባችሁ አንድም ጨረፍታ ሳይነካችሁ እግዚአብሔር በሕይወት አቆያችሁ። እንኳን እግዚአብሔር አቆያችሁ፣ እንኳን እግዚአብሔር ጠበቃችሁ። ትላንትና ግን አንድ ከተነገረው አሁን እፎይ ወንድማችን ትላንትና መጥቶ ነበረ። ብዙ ሀሳቦችን አጋርቶናል። የነበሩበትን ያሳለፉትን እያንዳንዱን ነገር እየነገረን ወይም እያጋራን ነበረ። ዝ ጉድ እግዚአብሔር እንኳን ረዳቸው ረዳቸው። በመከራ ውስጥ ማለፍ የክርስቲያን አንደኛው ዕጣ ፋንታው ነው። ክርስቲያን የግዴታ በመከራ ውስጥ ያልፋል። ስለዚህ እፎይና ጳላውዲዎስ ማለት በእጅጉ እድለኞች የሆኑ ክርስቲያኖች ናቸው። በጣም እድለኞች ናቸው። በዚህ በጣም ኃጢአት በበዛበትና ስንፍና በበዛበት አለ እግዚአብሔር የሰማዕታትን መንገድ ያሳያቸው። እግዚአብሔር እንዳለ በዚህ ዘመን ማሳያ የሆኑ ወንድሞች ናቸው። መከራ መታ በመከራ ውስጥ ደግሞ እግዚአብሔር አሳለፋቸው፣ እስካሁን ነፍሳቸውን ጠብቆ አስቀመጣቸው። ስለዚህ ይህ ትልቅ ነገር ነው። ስለዚህም እግዚአብሔርን አመሰግነዋለን እና አሁንም ደግሞ ከዚህ በላይ እግዚአብሔር ጽናቱን፣ ብርታቱን፣ ጉልበቱን ሰጥቶ እንሰራዋለን እናደርገዋለን ብለው ያሰቡትን ነገር እንዲያደርጉት መልካም ምኞቴ ነው። እግዚአብሔር አምላክ አሁንም ባሉበት ቦታ ይጠብቃቸው። ነገር ግን እንደገና ፈተና ክርስቲያናዊ ነው። አንድ ሰው ሲፈተን ይጨበጨብለት ዘንድ አያስፈልግም። ባይዚህ ስትፈተን ሁሉም በጸሎት ነው የሚያስብ እንጂ በቃ የሆነ አንድ ሰው ተፈተን፣ አሁን አንድ ሰው በርትቶ ሲፈተን ሌላ ሰው የደከመን ሰው ብናገኝ ልንመጻደቅበት ምናምን ነገር አይገባም። ሰው ፈተና ከተፈተነ ክርስቲያን ሆኖ ወሳኝ ነው የሚባለው፣ ጎበዝ እግዚአብሔር የሐዋርያትን መንገድ ነው ያሳየው ማለት ነው። አሁን እፎይ የተፈተኑ በጣም ነው ደስ የሚለው። እንኳን እግዚአብሔር ረዳቸው፣ እንኳን ለዚህ ክብር አበቃቸው እግዚአብሔር ለሃይማኖታቸው ተብሎ መሳደድን መገፋትን ያዩ ዘንድ እንኳን እግዚአብሔር ረዳቸው። ለእነሱ ይህ በጣም ትልቅ ድል። ስለዚህ ክርስቲያኑ እነሱን በጸሎት ከዚህ በላይ ልባቸው እንዲበረታ እንዲጸና፣ ክርስቲያኑ እነሱን በጸሎት ነው ማሰብ ያለበት። ከውስጥም ከውጪ ፈተና ቢገጥማቸው ከውስጥም ከውጭ ፈተና ቢገጥማቸው እሰይ ነው ማለት ያለባቸው፣ አሜን ብለ መቀበል ያለባቸው እንጂ ለየትኛው ውስጣዊም ሆነ ውጫዊ ፈተና ኔጌቲቭ ሪስፖንስ መስጠት አይጠበቅባቸውም። ልናገር የፈለኩት ነገር ባጭሩ ምንድን ነው፣ ወንድማችን እፎይ ሁለት አካውንት ያለው ይመስለኛል። አንደኛ ወደ ሁለት መቶ ሺህ አንደኛ ወደ ሰባት መቶ ሺህ በእርግጠኝነት ይመስለኛል፣ አይደለ ትናንትና ላይቭ የገባበት አካውንት አለ ብዙ ነገሮችን ተናግረዋል። ግን ስለ ብፁዕ አቡነ አብርሐም የተነገረው ንግግር እንደኔ፣ በእነሱ ቦታ አደለሁም፣ እውነቱን ለመናገር በእነሱ ጫማ ውስጥ አደለሁም፣ በእነሱ ጫማ ውስጥ አደለሁም። እነሱ የደረሰባቸውን መከራ አልቀመስኩትም፣ አላገኘሁትም፣ በፍጹም አልደረሰብኝም። ስለዚህ እነሱ ቢናገሩ የትኛውንም ነገር ያምርባቸዋል። ምክንያቱም እነሱ በሞት ላይ ተረማምደዋል። እግዚአብሔር በሞት መካከል እንዲህ እንዲህ በሞት መካከል አሳልፏቸዋል። በጣም ኃይለኛ ነጎድጓድ በሆነ ሞት ውስጥ። ግን ደግሞ ምንም እንኳን ፈተና ቢገጥመን፣ ምንም እንኳን ከባድ ነገር ቢገጥመን፣ በስም እየጠሩ አቡነ አብርሐም እንደዚህ እንደዚህ ክስ ልናደርግ ስንል ይህን ነገር ክስ አቋርጠውብናል ብሎ መናገሩ እንደኔ አግባብ አይመስለኝም። ይህ ለምንድን ነው? አባቶች ምንም ነገር ሲያደርጉ ያለ ምክንያት ያደርጋሉ ብዬ አላስብም። ያለ ምክንያት አንዳንድ ነገሮችን ያደርጋሉ። ምናልባት አቡነ ነፎ እያዩበት መንገድ ከደረሰባቸው መከራና ችግር አንጻር ሊሆን ይችላል። ከደረሰባቸው መከራ ችግር አንጻር መገፋት ሊሆን ይችላል። ኦፍኮርስ ስሜቱ እንደዛ ሊያናገር ይችላል። ዋቲፍ አቡነ አብርሃም አለመርክሰሳቸው ነገሩን አርግቦትስ ቢሆን በምን እናውቃለን? ወደ ከፍተኛ የእርስ በእርስ ግጭት ውስጥ እንዳንገባ አድርጎስ ቢሆን ሰከን እንዲባል አድርገውስ ቢሆን እንዳይፋፋም አድርገውስ ቢሆን አቡነ አብርሐም እንደዛ ማድረጋቸው ነገሩ እንዳይጋጋል በጣም ደግሞ ወደ ማንወጣው መፋፋም ውስጥ እንዳይገባስ ቢሆን ይህ አቡነ አብርሐም ይህን ነገር የተከላከሉት ማን ያውቃል። ምክንያቱም አቡነ አብርሐምን እስከማውቃቸው ድረስ በፊት ለፊት ቆሞ እኔን ገላችሁን ወደ ልጆች የምትሄዱት ብሎ የተናገሩ ናቸው። ይሰማል? ይሰማላል? ድምጽ የምናገረው ይሰማል? ልደት ሜይ ቢ ከታች ያሉት ካሉ አንድ ሰው መሰለኝ አይሰማም ያሉእና ልል የፈለግኩት ነገር ምንድን ነው? እኔ አሁን የሃይማኖት ሕብረት ቀስታ ታጋይ የሰጡትን መግለጫ እሱኛው መግለጫ ለእኔ ብዙም ሴንስ የማይሰጥ መግለጫ ነው። እሱ መግለጫ ልክ አይደለም፣ አድሏዊነት የበዛበት መግለጫ ነው ያኛው የሃይማኖቶች ጉባኤ የሰጠው መግለጫ። እሱኛውን አይደለም ማወራው ግን ትንሽ የአቡነ አብርሐም ላይ ግን ትንሽ ትንሽ እርጋታ ያስፈልገዋል። እፎይ በዚህ ልክ ሚዲያ ላይ ኤክስፖዝ ባያደረጉት ስህተት ነው፣ ልክ አይደለም። እንደኔ እንደኔ እንደኔ እንደኔ ምንም ቢሆን ራቅ አድርጎ ማሰብ የተሻለ ነው። አቡነ አብርሐም የዛሬ ብዙ ዓመት የምናውቃቸው ብዙ መከራን ያሳለፉ በብዙ ሰዓት ውስጥ የሄዱ ናቸው። ያኔ ሲኖዶስ ለሁለት የተከፈለ ሰዓት፣ እንደ እሳቸው የተፈተነ ሰዋል። በጣም ተፈትነዋል። በጣም ሲያሻቸው የዛኛው ያደርጋቸዋል፣ ሲያሻቸው ወደዚኛው ያደረጋቸዋል። ነብሰ ስጋቸው እስክትጨነቅ ድረስ እና ስለዚህ እንደዚህ ዝም ብሎ የሚዋዥቅ አቋም ያላቸው አባት ናቸው። አላስብ አላስብም፣ አቡነ አብርሐም። ስለዚህ ወንድሞቼ እግዚአብሔር በብዙ ፈትኗቸዋል። እንኳን እግዚአብሔር አተረፋችሁ እናንተውን ማድረግ ያለባችሁ እነ እፎይ ማድረግ ያለባቸው ነገር ምንድን እንኳን እግዚአብሔር ረዳችሁ፣ እንኳን ነፍሳችሁ ተረፈች። ዝም ብላችሁ አገልግሎታችሁን አገልግሉ። የሚጠብቃችሁ አይተኛም። አባቶቻችን እንደዚህ ለበጎ ነው። በቃ ያዙት፣ ለበጎ ነው። በውስጣችሁ ያዙት። ከማንም ጋር ቂምና ቅራኔ ናት ያዙ። በቃ ለበጎ ነው። አይከሰስም አሉ አረ አቡነ አብርሐም ብለው ከሆኑ በቃ ለበጎ ነው ያዙት። እግዚአብሔር እናንተን ከማንም በላይ እጁን አሳርፎ እንደዚህ ማለት የጥይት ናዳ እየወረደባችሁ አንድም ጨረፍታ ሳይነካችሁ እግዚአብሔር በሕይወት አቆያችሁ። አይደል እንኳን እግዚአብሔር አቆያችሁ። እንኳን እግዚአብሔር ይጠበቃችሁ። ከዚህ በላይም እግዚአብሔር ይጠብቃችሁ፣ ነገም የሚጠብቃችሁ መድኃኒዓለም። ከማንድም ከማንም ሰው ጋር እንላ አትጋቡ። የሆነ ሰው ደገፈኝ የሆነ ሰውም አልደገፈኝ እሱ የእናንተ ጉዳይ አይደለም። የምትችሉትን ስሩ። የደገፋችሁ እሰየው፣ የተቃወማችሁም ካለ ለእናንተ በረከት ነው። የደገፋችሁ ካለ እግዚአብሔር ሄር የመረጠው ነው። የተቃወማችሁ ካለ ደግሞ ለእናንተ በረከት የሚያመጣ ነው። ሐዋርያው ጳውሎስ በወንድሞቹም ተተችቶ ያውቃል፣ ከውጭ ባሉትም ተገፍቶ ያውቃል። በየትኛውም አማረውም ከየትኛውም ጋር ደግሞ ሐዋርያው ቅዱስ ጳውሎስ እንዲህ ስላልተደረገ አላለም። ዝም ብላችሁ ስራችሁን ስሩ። እግዚአብሔር አገልግሎታችሁን ባርኮት ወዶት ከሆነ ከዚህ በላይ ትበዛላችሁ፣ ከዚህ በላይ ትቀጥላላችሁ። ማንም አያስቆማችሁም። እግዚአብሔር ከእናንተ ጋር ከሆነ ለዛ ወንድሜ እፎይ፣ አቡነ አብርሐም ላይ የሰራው ያ ቪዲዮ አንደኛ አንሳው፣ ልክ አይደለም። አንደኛ አንሳው፣ ይነሳ። የማስተባበያ ይቅርታ ቪዲዮ የምትሰራበት መልካም፣ ልክም ስላልሆነ እውነቱን ለመናገር እና አባቶች በስም ጠርተን መናገሩ አግባብ አይመስለኝም። እንደኔ ቄስታ ጋር ጋር ተያይዞ በሃይማኖት ጉባኤ የሰጠውን መግለጫ ፍጹም ስህተት የሆነ መግለጫ ነው። እሱ ስህተት ነው። በጣም ያደላ መግለጫ ነው። ወደዚያ ያደላ መግለጫ ነው። ግን አቡነ አብርሐም ጋር ግን ትንሽ የተቸኮለ ይመስለኛል። ልክ አይመስለኝም። ከስሜታዊነት ወጥቼ ነው እኔ አሁን፣ ማንም እንዲደግፈኝ፣ ማንም እንዲቃወመኝ ያለ እና ወጥቼ ፊት ለፊት እንዲህ እንድናገር ያደረገኝም ነገር በመጀመሪያ ደረጃ ምንድን ነው ፊት ለፊት ስለተነገረ ነው። ትናንትና ወደ አስራ ሁለት ሺህ ሰው በነበረበት ነው ይሄ ንግግር የተነገረው። አሁን በውስጥ በውጭ ምናምን ማለት አይጠበቅብንም። ትናንትና አስራ ምናምን ሺህ ሰው በነበረበት ነው ይህ ሀሳብ የተነገረው። ለዛ እኔ እንደ ወንድማዊ ሀሳቤ ነው የማቀርበው፣ ወንድማዊ ሀሳቤ ነው የማቀርበው። ስሜታዊ ሆ ሆኝ እፎይንም አልናገርም አለሳደ ለምን ያሳለፉትን መከራ እኔ አላሳለፍኩትም፣ ለሰከንድ አላሳለፍኩትም። እፎይ ያሳለፈውን መከራ ልደት ለሰከንድ አላሳለፈው። እፎይ የተጨነቃትን አንዲቷ ለሊት ልደት አልተጨነቀም። ኦኬ። አልተጨነኩኝም ለዛ፣ ዝም ብዬ እንደ ቀልድ ፎይን ተነስቼ ምን አባት ስለሆንክ ነው አንተ አባቶችን የምትናገረው በሚል በድፍረት ቃል እኔ አልናገረውም። ግን ወንድሜ ፎይ እግዚአብሔር ከዚህ በላይ ያበርታ ያጠንክረ። ግን ትንሽዬ በአቡነ አብርሐም ላይ ያለችው ነገር ግን መስተካከል ግን አለባት። የፈለገ ይሁን ጊዜ የሚሰጠው ጉዳይ መሆን አለበት። እና እንደእኔ እንደእኔ አንዳንድ ነገሮችን በውስጣችን ይዘን መቀጠል ቃል የሚደግፉን ሰዎች ካሉ ሊያበረቱን የመጡ ሰዎች ካሉ እሰየው በቃ ከደገፉን ከአበረቱን ሰዎች ጋር ወደፊት መቀጠል ነው እንጂ በጣም በሚሊዮን የሚቆጠሩ በጣም በብዙ ሚሊዮን በብዙ ሚሊዮን የሚቆጠሩ አማኞችን የሚመሩትን አባቶች በእንደዚ አይነት ቪዲዮም ሆነ በእንደዚ አይነት የላይቭ ንግግር መናገር እንደኔ እንደኔ ግን ልክ አይደለም። ልክ አይደለም። የተሰሩ በጣም በርካታ ብዙ ነገሮች ሊኖሩ ይችላሉ። ያሳለፋችሁት በጣም ብዙ መከራ ሊኖር ይችላል። ልክ ነው፣ አሳለፋችኋል። ዋጋችሁን እግዚአብሔር በሰማይ ይክፈላችሁ፣ ሰው አይክፈላችሁ። ሰው ጎበዝ ናችሁ፣ ብርቶች ናችሁ ስላሏችሁ ማለት ነው ምንም አይጠቅማችሁም። እነፍ ወይም ቢሆን አንድ ሚሊየን ሰው ከፊት ለፊት ቢሰለፍ ከሞት አያተርፍም፣ እግዚአብሔር ከአንተ ጋር ካልሆነ በስተቀር። መድኃኒዓለም ብቻ አይተው፣ መድኃኒዓለም ብቻ አይለየ። አሁንም የማንም የቪዲዮ ጋጋታ አይደለም እፎይ ወይንም ሆነ ወንድሞቹ ከሞት መሃል አሳልፎ ዛሬ ድምጻቸውን እነት ነው የሚያደረገ የእግዚአብሔር ቸርነት ነው። ለዛ ትንሽ ትዕግስት ያስፈልጋል። በአባቶች ዙሪያ ላይ ትንሽ ታገሱ፣ ትንሽ ታገሱ፣ ትንሽ ታገሱ። አይኖ ቀላል አይደለም። ችግር የለም እያልኩኝ አይደለም። ችግር የለም እያልኩኝ አይደለም። ዝምታ አልበዛም እያልኩኝ አይደለም። ዝምታ ፀጥታ በዛ እያልኩኝ አይደለም። ግን እኔ እና እናንተ ከምናይበት መነፅር፣ ግን እኔ ምንም በሉኝ ምንም እኔ በጣም ብዙ ማስተዋል የሚጎለኝ ስሜታዊ ከሆንኩት ከልደተ ቃል ይልቅ በድ በጣም ከፍ ያሉና ብዙ መከራ የተቀበሉ አባቶች እሳቱ ጋር ያሉ ሰዎች ማለት ነው። ከኔ በላይ ብዙ ነገር ያሉ ከኔ በላይ ግን ብዙ ነገር ያያሉ። የምሬን ነው። ነግራቸው ከእኔ በላይ እነሱ በጣም ሊያስተውሉ ይችላሉ። ዝምታቸውም ሆነ ሌላ ነገራቸው ያለ ምክንያት ነው ብዬ አላስብም። ያለ ምክንያት ነው ብዬ አላስብም። እኔ አሁን ዛሬ የተፈጠረውን ነገር ላስብ ይችላል። አሁን ላይ የደረሰብንን መከራ ላስብ ይችላል። አሁን ላይ የደረሰብንን ብዙ ብዙ ብዙ ብዙ ብዙ ነገር ልመለከት ይችል ይሆናል እኔ፣ ነገር ግን እነሱ ግን በጣም በጣም በጣም በጣም በጣም በጣም ብዙ ብዙ ብዙ መከራ ውስጥ ነበር። ብዙ መከራ ውስጥ ነበር። የምሬን እምላችሁ ቤተክርስቲያን ውስጥ ሆኖ እንደ ቤተክርስቲያን አንድ ኦርቶዶክስ ለእነ እፎይ ውሃ ይሰጣቸው ካለ ልክ ሁሉም አማኞች እንዳደረጉ ነው መቆጠር ያለበት። ለምሳሌ አሁን ትናንትና ወንድሞቻችን ብዙ ሰዎች ደርድረዋል አይደል ተናግረዋል። እኒ እኒ እኒ ብዙ ነገር ያደርግላቸዋል። ያን አደረገላችሁ ማለት ማለት ነው። የተወሰኑ ሰዎች አይደሉም ያደረጉላቸው የቤተ ክርስቲያኒቱ አማኞች ናቸው ያደርጉላቸው። ለዛ እናንተም እፎ ያንን ንግግር ተናገረ ብላችሁ ለእሱ የምታሳዩትን ድጋፍ ወይንም ጸሎት፣ ወይም አብሮነት ምናምን አትንፈጉት፣ አትንፈጉት። ሴቶች ከወንዶች ይልቅ በጣም ስሜታዊ ናቸው እና ልትረጋጉ ይገባል። እናንተ ስሜታዊ ናችሁ። በዚህ ወንዶችም ደግሞ ማስተዋል ይጎለናል። ስለዚህ እኔ ከዚህ ሁሉ አባቶች እንሰማል። በጣም ብዙ ለማራገብ አንሞክር። በቃ ደግፍ እንደግፈው ወንድማችንን በቃ ከዛ ውጭ ግን በጣም ለማራገብ አንሞክር፣ ለማራገብ አንሞክር። ለማቃር ምንም አናመጣም? ምንም እናመጣው ነገር የለም። ምንም አይነት ቪዲዮ እያወጣን ምንም አናመጣም እና አባቶቻችንን በመሳደባችን አባቶቻችንን በመስደባችን አባቶቻችን እንዲያደረጉብን ብለን እኛና አባቶቹ መሀል ላይ ክፍተት እንዳለ አድርገን ብንናገር የምንፈጥረው ምንም አይነት ነገር የለም፣ ምንም ነገር የለም። እና ስለዚህ እኔ ሀሳቢ ምንድነው ባጭሩ መረጋጋት ያስፈልግ ቅድም ነግሬያችኋለሁ በደንብ አድርጌ ቅድም ነግሬያችኋለሁ። እኔ እነ እፎይ ያሳለፏትን ሰከንድ አላሳለፍኩም ብያችኋል። እኔ እናንተ ጎበዝ እንድትሉኝ አይደለም እፎይን የምደግፈው ግን በቃ የአባታችንን ፎቶ የአቡነ አብርሐምን ፎቶ ለጥፎ እንደገና ደግሞ ለያዩ ላይ ግን እንደዛ መናገር ግን አግባብ አይደለም። እኔ ተሳደባ አይደለም ያልኩት ተሳደባ አይደለም ያልኩት እኔ ከመቶ በላይ የሆኑ መረጃዎችን ተይዞ ለክስ የሚያበቃ ብዙ ነገር አዘጋጅተው ክሱ እንዳይከሰስ አድርገው የያዙት አቡነ አብርሐም ናቸው ብሎ መናገር ምን ማለት ነው? ስለዚህ ልናስበው የነበረው ነገር እንዳይደረግ እየከለከሉ ያሉት እሳቸው ናቸው ነው። ስለዚህ እሳቸው መሀል ላይ ገብተው ነገሩን አስቁመውታል ማለት በበጎ የተነገረ ነገር አይደለም ለዛ። ስለዚህ በአጭሩ ምንድን ነው ለመናገር የፈለግኩት ነገር ትልቁ ቁም ነገር እናንተ ሰላም መሆናችሁ ነው። እፎይም ሆነ ባላውዲስ በአባቶች በኩል ያሉ ለአባቶች ተዉት። እናንተን አሁን ከዚህ በላይ እግዚአብሔር ይጠበቃችሁ፣ እግዚአብሔር ይደግፋችሁ። በእርግጠኝነት እግዚአብሔር ባይደግፋችሁም ትላንትና ድምፃችሁንም ባልሰማነው ነበረ። ሆይ ሆይ የሚልም ፕሮቴስታንት ካለ በእኛም በኩል ሆኖ ግፋ ግፋ የሚል ፕሮቴስታንት ካለ ሁሉንም አትመልከቱ። ክርስቶስንና ቤተክርስቲያንን ተመልከቱ። ቤተክርስቲያን ከሰዎችም ከየትኛውም ነገር በላይ ናት እና እግዚአብሔር መንጋ አድርጎ ያስቀመጣቸውን ሰዎች ደግሞ በጥቂቱም ቢሆን በጥቂቱም ቢሆን ልንታገሳቸው ይገባል። እንኳን እነሱን እኛን ራሱ ማለት ነው። እንኳን ራሱ እናንተንም ማለት ነው እና ያንን ነው የምን በቃ የኔ ሀሳብ በዚህ በኩል ይሄ ነው። ፎቶቸው መለጠፉንም ላይብ ላይም ትናንትና ስለሳቸው እንደዛ መወራቱንም እኔ አልደግፈውም፣ በአጭሩ አልደግፈውም። አልደግፈውም። እንደዛ ባይንትሩ ምናልባት ልደቴ አሁን ያነሳው ሀሳብ በእኔ ሀሳብ ላይ፣ ማንም ሰዎች ሀሳብ አትስጡ። ይሄ የኔ ሀሳብ፣ ደግፋችሁ ተቃውሟችሁም ሀሳብ አትስጡ። ለመሰላችሁ ይሄ የግል ሀሳብ ስለሆነ መምህር በጣም ይቅርታ። ምክንያቱም እንዲጋጋር ስለማልፈልግ የኔ የግል ሀሳብ የኔ የግል ሀሳብ ነው። እኔ አልደፍርም አባቶችን ፎቶም ለመለጠፍም ይሁን ምንም። መከራና ሰዓት ቢዘንብብኝ ትንሽ መታገስ ይኖርብኛል። ለዛ ጥንቃቄ ያስፈልገዋል። በቃ ጥንቃቄ ያስፈልገዋል። የሆኑ አሉ መሀል ላይ በጣም የሚያቀጣጥሩ ሰዎች አሉና በጣም መረጋጋት ያለባቸው እህቶች አላችሁ። በጣም መረጋጋት ያለባቸው እህቶች አላችሁ። በጣም ፕሊስ አጠቅሟቸው ምነፍ ወይ እንደዚህ ነው ብታቀርሟቸው ብታቀጣጥሉት። መደገፍ ልክ ነው። በቃ መደገፍ፣ በጸሎት ማሰብ፣ ለሚበሉት ለሚጠጡት፣ ለሚለብሱት ይህ ሁሉ ነገር ማድረግ መልካም ነው። ይሄ ግን እንትና እንዲህ ብለዋል፣ ይሄ እንትና እንደዚህ ብለዋል፣ እንደዚህ እንደዚህ እንደዚህ እንደዚህ ባሉ ማቀጣጠሉ ግን ምንም ምንም ምንም ምንም ምንም አይጠቅም። ምንም አትፈጥሩ በማቀጣጠል የሆነ የሆነ ሰው አሳቢ የሆነ ሰው እንዳላሰበ ማድረግ ምናምን ያ ምንም አይጠቅምም። እኔ ትንሽ መረጋጋት ያለባቸው ይመስለኛል። እግዚአብሔር ይጠብቃቸው፣ እነ እፎይን እግዚአብሔር ይጠብቃቸው። ልባቸው ከዚህ በዚህ በላይ ባይከፈል በጣም ደስተኛ ነኝ። የሆነ ዲስካሬጅ የማያደረጋቸው ነገር ባይሰሙና ባዩ መልካም ነው። ግን በቃ በደንብ ስራቸውን እንዲሰሩ መንገዱን አመቻቹት፣ በቃ አለቀ። ሌላኛው ደግሞ ኢትዮጵያ ውስጥ ያሉ ሰዎች፣ ኢትዮጵያ ውስጥ ያሉ ወንድሞች ለምን አልተናገሩ ምናምን ነገር ብላችሁም ደግሞ አንዳንድ ሰዎች መከፋት አይኖሩባቸው። ውጭ ያላችሁትም ሰዎች እኮ እህቶቻችንን ብትሆኑ ፊታችሁን ሸፍናችሁ ነው ቪዲዮ የሰራችሁት እንጂ ፊታችሁን ገልጣችሁ አይደለም የሰራችሁት። ኦኬ። ስለዚህ አንዳንድ ልናስባቸው የሚገቡትን ነገሮች ልታስቡ ይገባል።